በጣም ደስ ብሎኛል እንግዲህ ደግሞ ክርስትናው ምኑን ለመብላት ያብቃል በጣም ነው እና በእውነት በጣም ደስ ብሎኛል ያው ክብረ ስለጠራኝም በጣም አመሰግናለሁ እንዳየናት ያው ውቢትም ቆንጆ ናት የአብርሃም የሳራ ያድርግላችሁ እንግዲህ ከአስራ ሁለት ልጅ ጋር ያገናኘለክ ምንድነው የኔ ነብር፣ የኔ አንደኛ ጽጌሻ፣ እባክሽን እባክሽን፣ አንድ ነገር ብቻ ተባበሪ ማለት ነው። እቺን ሮቶ እሷ ስጠፈጥፍሽ ሁሉንም ሰው ስጠፈጥፍ እንደነበረው፣ አንቺም ይሄንን የፈረስ ጭራ ነጫጭተሽ፣ ቡጫጭረሽ ጠይል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩ አድርጉኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ትናንትና ማታ ዳኒ ለአዲስ ለተባለችው ፍቅረኛው ቀለበት አደረገ። ቀለበት አሰረ። የማያፍር ሰው ማለት ነው። ቀለበት እንደ ቀላል እንደ ቀልድ ማንም እጅ ላይ ውልቅ ጥልቅ የሚል እኮ አይደለም። እንደ ምን እየሆናችሁ ነው ያላችሁት? ጋይስ ምን እየተካሄደ ነው ያለው አሁን? ጽጌ መታለች። እንደው ጽጌ ግን እምታደርግልኝ አንድ የምትውልልኝ ውለታ እንዳለ አስባለሁኝ። እሱም ሁሉንም ቦጫጭራ ቦጫጭራ ማለት ነው እንደ ድሮ ስጥልልኝ ይታየኛል ማለት ነው። ምክንያቱም ስህተት ነበረ። አዎ

ጽጌ ሻም ከፈለገች ሚሊዮን ማምጣት ትችላለች። ዚ ፍላጎት ስለሌላት እንጂ ማለት ነው። ግን እኔ የቀለበቱ ነገር በጣም አስገርሞኛል። ሲያስበው ሳስበው ግን የራሷን ቀለበት ነው ያደረገላት። አውልቃ ሰጠችው። ከዛ በኋላ ያው ፕራንኩ እንዲደምቅ ማለት ነው አደረገላት። ሌላ ምንም የተፈጠረ ነገር የለም። ዳኒ መቼም ቢሆን ቁም ነገር አቲዝም ሁሌ ቀልድ አይደብርም። ጭ ልጅቷን በጣ ቆየሽኝ ብታ ብያት አለው ጽጌ ዳኒ አይለያዩም የምትሉ ያ ዳኒሻ ምርጥ ምርጥ የሀበሻ ልብስ ማሰራት ከፈለጋችሁ ጽጌ ሮያል አለችላችሁ። እየያዛችሁ ጽጉ የኔ ጀግና ብቻዋን ሺ ናት። የስር አይታረኩሽ ማሪ ላይ ካረኩሽ ከጽጌ የተረፈ ወይም ጽጌ ናቃችሁ ስለሆነ አይገርምንም። አሽቃባጮች በርቱ። ሜሪ በጽጌ በጣም ነው የምትቀናባት። ስሮ ተደፍቼ ነበር። ይችን ኮሜንት የነካ እናቱ ሺ ዓመት ትኑርለት። አሜን። ባክ ዳኒ አትሳሳት፣ እንደ ጽጌ መቼም አታገኝም። ተስፋ አታስቆርጣት ጽጌን። የኔ ሳቂታ ጽጌ፣ ሳቄታሟ የኔ ፍልቅልቅ። የጽጌ ፈገግታ ብቻ በቂ ነው። ዳኒ የኔ ቀበጥ ጽጌሻ፣ የኔ ተወዳጅ፣ ፈታ በይልኝ። አሁን ደግሞ ቡታጅራ ተመችቶናል። ከናትናኤል ጋር አለሟን እየቀጨች ነው ቀጥታ ተመልሰዋል እኮ። ባይዘዌ ኔ ውድ አሁን ያልኩ አዲስ አበባ ነው። እውነተኛ ፍቅር ታጋሽ ነው የምትሉ በላይ ካሳዩኝ ትወናው ያበደነው የምትሉ ዳኒ እሾህን በሾህ ነው ወንድሜ። በቃ ከዚህ በኋላ በርትተ ስራና ስራ ማንንም መቀበል የምትችለው ሰርተ ስትቀየር ብቻ ነው። ዳኒ በርታ፣ እንወድ ካለን አቤት። አለቅላቂ አንቺ ሜሪ የሚሉ ሽሮቶ አስረግጬ ነው የምነግርሽ በጽጌ ትቀኛለሽ። ቦርኮ ጽጌሻዬ የኛ ቀበጥ ፈታ በይልን፣ ማን እንደ ጽጌሻ። እንኳን ፍቅራችሁ ጠባችሁ በጣም ያምራል። ግን እንደ ጽጌ እምቢ ብላ ልቡን የምትሰብር መስሎኝ በጣም ደንግጬ ነበረ ተመስገን ግን ይሻለችው እንደ እኔ የተሰማው አለ ዳኒ እንኳን ደስ አለክ ማርያምን ስለ ሳክ ደስ ብሎኛል አንቺስ እንዲያውን ሽማትረቢ ሜሪን ቆመሽ ቀረሽ ማንም አይነካሽ እየተጫወተብሽ ይሄዳል ወንድ ሁሉ ሁልጊዜ በሰው ህይወት ትልቅ ምን አገባሽ በጽጌ ደግሞ ትቀናለች

ሜሪ እስቲ እንደ እድሜ ሹኝ ኩያ የለሽም። ፕራንክ መሆን አለበት። ጋይስ የዳኒ ቀልድ መቼም አያልቅም። ሜሪ፣ ለጽጌ እኮ ስለምትቀና ነው። ማርያምን በጣም ጨንቆኛል፣ ጸልዩልኝ። እግዚአብሔር ከጭንቀትሽ ገላግልሽ። እንደ ጽጌሻ መቼም አታገኝም። ሜሪ ደግሞ በጽጌ በጣም ትቀኛለሽ። መቼም ጽጌ የሚሆን አችም። እኔ ምለው ዳኒ ከጽጌ ፍቅር አልነበረም እንዴ? ጉፋን ነው የያዘ ጽግሻ የኔ ቀበጥ፣ ወደፊት ማንንም እንዳሰሚ። ዳኒ ምንም አልተመቸኝም። አንተ ከጽጌ ውጭ ሚት ሜሪ በጣም ባለጌ ነሽ። ማስማማ ስትሽ ፈጣሪ ይቅር ይበልሽ። ግን ፕራንክ ነው። ውሸታም የተናደድ። ሜሪ ግን አንቺ ሴት ነሽ። ጽግዬ የኔ ጀግና። ጽግሻንማ ዳኒ በማንም አይቀይራትም፣ አይደራደርም። ቢሆንም እንኳን በልቡ ጽግሻ በድኑ ሌላ ዋጋ ነው ማለት ነው። ማስታወቂያ ነው። ከጽግሻ ውጭ ወደ ውጭ ሜሪ አረጀ ሽኮ። ስንቱን ስታፋች ስታማች ስትለያይ፣ እሬ ራስሽን ህይወት አስተካኪ። አንቺ በጥፊ እያለ የሚያንገላታሽን ፈልጊ። ይኔ ኮሜንት ኮ ስትመች ማለት ነው። ልጅቷን የፊትሽን ዱቄት ቀንሽ ይበላት ያ ወይ ዳኒሻ ነገሩ እንዴት ነው? ካናዳ ወዳዱ መሸጋገሪያ እንዲህ ቀላል ነው እንዴ? ጉድ ኮ ነው። ቆይ ግን ሜሪ ምን አይነት ሴት ነሽ? የሰው መለያየት ያስደስትሻል? በል ወይስ ቅናት ነው? በአንዴ ሳምንት ጉንፋን ነው እንዴ? ሆ ጽግሻ ልክ ነበረች። አላመነችበትም። ዳኒ ብዙ ጊዜ ጽግሻን ቀልደህባታል። ምን ነው ረሳኸው? ባለፈው ቀለበት ብለህ ያደረክላትን ሌላው ሌላም ነገር አድርጋታል። ስለዚህ ሴትን በሴት አትተካ፣ ራስን ቆም ብለህ ተመልከት። ሌላው ያኛው የሩት ታያብሽ ቤት የበጠበጠ ሰው ነው። ሜሪ ሁሌ ከጽጌ ስትጣላ ትመጣለች ስለምትቀናባት። ቢሆንም እንኳንም አመለጠች ጽጌ ሻየ። ሜሪ ሲበዛ ምቀኛ ነሽ። ቀለበት እቃቃ ጨዋታ አይደለም። ዝም ተብሎ ሰውን ለማስቀናት ብላችኋት ትጀጃሉ። በትክክል ፍራንክ ነዋ ይዟችሁ። ጽጉሻዬን ይጠንበለለት፣ ጠንበለለ ጽጉሻን የሚያክል ማንም የለም። ተመካክረው ጽጌን ለማናደድ ነው። ሜሪ በጣም ባለጌኒች። ጽግሻዬ ውድ እኮ ቆንጆ ጽጌ፣ ጽግሻዬ እንደዚህ እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፏል። እጅ ተጨማለቃቸው። ተቀድሞም ዳኒ ለጽጌ እንደማይሆና ታውቂ ነበር ጊ ድራማ ነበር። እሷም ግን ሜሪ ሰው በማለየት ያላት ጥረት ሁሉም ሰው እንግዲህ ለጽጌ የተለቀቀው በዳኒ ቤት እስከማይመስል ድረስ ቪዲዮ ጽጌ ላይ በጣም ለጽጌ ድጋፍ ሲያደርጉላት ነበረ። ዛሬም ነገም ከጽጊሻ ጎን ነን። ጽጊሻዬ፣ ወደፊት የኔ ነብር፣ የኔ አንበሳዋ፣ ጀግናዋ ሴት ማለት ነው። አንቺን የሚታካ ማንም አይመጣም። ሲጀመር ለዳኒ ላይክ፣ ሼር፣ ሰብስክራይብ ቦርዳቸዋለሁ። መልካም ጊዜ። ቻውቻው